ላይ የተሰራው እናውቃለን። ደንበጫ ላይ ደንበጫ ላይ እነ ሻለቃ ይርሳውን እንዴት እንዴት እንደሚያሰቃዩቸው እናውቃለን። እንዴት እንደሚያሰቃዩቸው፣ ይህ ትክክል አይደለም። ይህንን ያህል ሚሊዮን ብር አጥፍታቸዋል፣ በልታቸዋል፣ ይሄን አድርጋቸዋል። ግምገማ ሲቀመጡ ይሄን መግደል አለብን፣ ይህን ማጥፋት አለብን። እንዲህ አይነት ደንቆሮ ተይዞ ትግል የሚባል ነገር የለም። ደስ የሚለው አሁን ምን አባት አመጣለ የሚል ፋኖ ተፈጥሯል። ጉዳዩም ገብቶታል። ሁሉም የሚጠብቀው ደግሞ ሚዲያ እስኪመጣ ነው። ሚዲያው ደግሞ ይመጣል። በአጠቃላይ በግንባር ቀርበን ነው የምንናገረው። በብላሽማ አንሞትም የሚል ፋኖ ነው የተመረጠው። ይሄ አንዱ ነገር ነው። አሁን ነገ መግለጫ ሊሰጥ ይችላል። መግለጫውን መስማት ነው። አንድነታቸው ከመጣ በጣም በጥሩ ሁኔታ በጥሩ ሁኔታ አንድነታቸው ከመጣ በጥሩ ሁኔታ እንቀበላለን። አንድነታቸው በመሪ ደረጃ እየተነጋገሩ ነው። መሪዎቹ የሚወስኑትን መቀበል ነው። ስህተቶቹን ግን ስህተቶቹን ግን እንትን ማለት አለባችሁ ማለት ነው። ስህተቶቹን በደንብ ማረምና እነዛን ስህተቶች ቦታ መያዝ ያስፈልጋል። ጓንታ ያልኩትን ጓጓታ በሉት። ጓጓታ ነው። ጓጓታ የምትለዋን በዛ አንቡልኝ፣ የከተማዋን ስም ማለት ነው። ከዚህ በተረፈ እንግዲህ እኔ እዚኛው ላይ ስለምቆይ የቴሌቪዥን ዝግጅቱ ላይ ስላለው ሰሞኑን ብዙም ብቅ ላለ ልችላለሁ ግን ስለማያስችለኝ እመጣለው። ይሄንን በደንብ አድርጋችሁ እንትን እንድትሉ እንድትቀበሉ ያስፈልጋል። የምናገረው የሚጠቅም ነገር ነው። የምናገረው እኔ ሁልጊዜ ከህዝብ ጋር ነው የምቆመው። ገበሬ በተለይ መመታት፣ ገበሬ ማልቀስ፣ ገበሬ መሞት፣ ያውም በገዛቸዎቹ ልጆቹ። አሁን በቀደም መኪና ታገተ። አሁን ደግሞ ትላንትና ሱሉልታ ላይ ታገተ ሁለት መኪና ምናምን በእያንዳንዱ ሰው አንድ ነጥብ አምስት ሚሊዮን ነው የጠየቀው። አብዛኛዎቹ ጎጃም ያሉ ናቸው። ባህር ዳር፣ ደብረ ማርቆስ የሚሄዱ የነበሩ ናቸው። ፌዴራል መንግስቱ ነው ይሄን የሚያደርገው። እነ ሽመልስ አብዲሳ ናቸው ለወጣቶቻቸው ስራ እየሰጡ ያሉት። በቃ ፋብሪካ ስለሌለ ስራ ስለሌለ ይህንን ሰርታችሁ ብሉ ተብለው የጎጃም ህዝብ የኦሮሞ ወጣቶች እንጀራን የሆነው። ሱሉልታ አስር ኪሎ ሜትር ነው ርቀት፣ ቅርብ ነው እዚህ ኦሮሞ ያስጨንቀዋል። ጎጃም ብትሄዱውም በቤተ ክርስቲያን በምን ባነር ተሰርቶ አባቴን አድዱልኝ፣ እናቴን አድዱልኝ፣ ምናምን አድዱልኝ። እዚህ ደግሞ አስረስ ማሬ ገበሬ ይገላል፣ ሹፌር ይገላል፣ ዶክተር ይገላል፣ መምህራን ይገላል። በስንት ነው? በስንት ነው አማራ መሰቃየት ያለበት? በስንት ነው መሰቃየት ያለበት? ንገሩኝ። በስንት ነው መሰቃየት ያለበት? ይህንን የሚዘግብ ሰው አይታችሁ ታውቃላችሁ? እስቲ ንገሩ። ኢትዮ ሁለት ሐምሳ አንድ ነው የሚሰብከው? የሚዘግበው በለጠ ሞላ ነው የሚዘግበው? ሞገሴ ሽፈራው ነው የሚዘግበው? ኢትዮ ሁለት ሐምሳ ነው የሚዘግበው? ኢትዮ ሶስት ስልሳ ነው የሚዘግበው? እነሱ እንኳ ከዘገቡ ደግሞ ጸበኞች ስለሆኑ በጸብ ነው የሚዘግቡት። እነሱ እነሱ እስክንድርን አዝለው ኮሎኔል ሞሃባውን አዝለው የኦፓል ነጋዴውን አዝለው ነው። እነሱን እንኳን ተዋቸው። አበበለውንና ኢትዮሶስ ስልሳ ጣና የሚሉትን ተዉት። እነዚህ እነዚህ ራሱ የፋኖ ድል ምናምን የሚሉት የህዝቡን ብሶት የህዝቡን ችግር ይዘግባሉ፣ አይዘግቡ። ከነሱ ጋር ሁላ ነው የምዋጋው። ጠብቁኝ። የአማራ ትግል ቅዱስ ነው። የአማራ ትግል ንጹህ ነው። ይህንን ወሸከትያም ይህንን ገዳይ ይህንን ነውረኛ የአማራ ፋኖን ትግል ጠላፊውላ እግዚአብሔርን ይዘን ወላዲት አምላክን ይዘን እኔ በእምነቴ በሃይማኖቴ ይዤ ልክ እናገባቸዋለን ብለን ተስፋ እናደርጋለን ይሄው ነው የዛሬው ዝግጅታችን ይሄንን ይመስላል እንዴት ነበር እላቸው አሁን መጣ እንግዲህ ምን ይላል ይሄ ቻይና ታውን ዊቺና አለ ይሄ ማንን ነው የሚመስለው? ይሄ ሰውዬ ማለት ነው። እስቲ እናምጣው፣ ይሄንን እናምጣው፣ ይሄኛውን ፒና ልሆናለኝ፣ ፒና ተመልከቱት። ይሄኛው ምን ይላል? ቺና ወይና ተዋርደሃል ይላል። ይሄ ነፍሰ ገዳይ፣ ይሄ ጸረ አማራ፣ ይሄ ጸረ ጎጃሜ ይህንን የመሰለ ሰው የሚያስለቅስ ነገር እየተናገርኩ ተዋርዳሃል ይለኛል። ውርደታም፣ የውርደታም ልጅ ይሄ የሰው ስጋ መብላት የለመደ ይሄ የሰው ደም መጠጣት የለመደ አያችሁ፣ እንደዚህ አይነት ጎፍላ ነው ያለው። እንትኑንስ ገብታችሁ ተመልከቱት፣ ፕሮፋይሉን ገብታችሁ ተመልከቱት፣ ተመልከቱ እንደዚህ አይነት የጋርዮች ዩይ ስርዓት ውስጥ ያሉ እንደዚህ አይነት ጸረ አማራ ይሄኔ ፕሮፋይሉን ቀይሮ ምኑን ቀይሮ፣ ወይ ሸንጎ ይሆናል፣ ወይ ወያኔ ይሆናል፣ ወይ ሻቢያ ይሆናል፣ ወይ ደሞ ሮምማ ይሆናል፣ ራሱ ገዳዩ ይሆናል። እንደነዚህ አይነቶቹን ታጥቦ አይጠሬዎች ያው እናደርጋለን። ጊዜ እዚሁ ላይ አምጥተን ኦኬ፣ ይኸው ተመልከቱ ዘመዴ ከመርጦ ለማርያም ነው የምጽፍልህ። ከቻልክ አናግረኝ ይላል። በቴሌግራም አናግረኝ። አስረስማረ ዛሬ ፋኖዎችን ቆሞ ሲያስረሽን ውሏል ነው የሚለኝ። መረጃ እፈልጋለሁ። ጎጃም እውነት በላይ ዘለቀ ወንድ የለውም ማለት ነው። ወንድ አልወለደም ማለት ነው። ወንድ አልወለደም ማለት ነው። ቆሞ ባለፈው አስረሽኗቸዋል። ዛሬ ካስረሸነ ወንድ ነው እሱ ራሱ። እኔ አስረስ አስረስማሬን አደንቀዋለሁ አደንቀዋለሁ። ይኸው ነው። ስለዚህ ይሄን እናለን። የመጨረሻ የመጨረሻ የትግሬን ጫጫታ ልንገራችሁና ልጨርስ። የትግሬን ጫጫታ ልጨርስና ልንገራችሁ። የትግሬን ጫጫታ ልንገራችሁ። ተወደደም ተጠላም አሁን ጌታቸው ረዳና ምናምን ድራማ የሚያርጉ ምናምን ይበሉታል፣ ወይነ ደብረ ጽዮን ይበሉታል ወይ እነ አብይ ይበሉታል፣ ከሁለት አንዳቸው ይበሉታል። አብይ ይበቀለዋል። እንደ ጌታቸው ረዳ አብይ አህመድን ያዋረደ ያንኳሰሰ የአብይ አህመድን ፖለቲካ እንደ ኤርሚያስ ለገሰ ዋቅጂራና እንደ ጌታቸው ረዳ አፈር ከደቼ ያበላ የለም አፈር ከደቼ ያበሉት ሁለቱ ናቸው። ኤርሚያስ ለገሰ ዋቅጅራ ኦሮሙማ የሚለውን ቃል ፈብርኮ ያመጣ ፈብርኮ ያመጣ የወያኔን ሴራ በአማራ ላይ የሰራችውን ያጋለጠ በዘመኑ አማራን ጀግና ያደረገ ያነቃ ሰው ነው። አሁን በሩ ሁሉ ሲዘጋበት የአብይ አህመድን በር የሚያንኳኳ ለጌታቸው የተከፈተ እድል ለእኔ የሚከፈት ይሰጠኝ ብሎ የሚቀላውጥ ቀላዋጭ ነው። ይሄ ኤርሚያስ ለገሰው አገር የከሰረ በፖለቲካ የከሰረ ግንቦት ሰባቶች አኝከው የተፉት ሀብታሙ አያሌው እንኳን በአቅማቸው አኝከው የተፉት እሱ ብቻ አይደለም። ወያኔ ራሷ በነ ቴዎድሮስ በኩል በነ ርዕዮት በኩል አኝካ የተፋችው ዛሬ የኦሮሞማን ደጅ በዋቅጂራነቱ ደጅ የሚጠና ትላንት የተፋውን ትላንት ያስታወከውን ትውከት አሁን በምላሱ የሚልስ የውሻ ጠባይ ይዞ የሚንቀሳቀስ ሰው እንደሱ ያዋረደ የለ። ኦሮሞማን ያዋረደ፣ ወያኔን ያዋረደ የለ። እንደ ጌታቸው ረዳ ደግሞ አብይ አህመድን ድንክ ያደረገ አብይ አህመድን ማሀይምነቱን የገለጠ አብይ አህመድን ጠበል ለምን አይሄድም ያለ፣ አብይ አህመድ ላይ በዓለም ያሳለቀ፣ በእንግሊዝኛ በአማርኛ አብይ አህመድን በዓለም መድረክ ያኮሰመነ የለም። አብይ አህመድ ትልቁ ጥበቡ አለስልሶ አለስልሶ አለስልሶ እግሩ ስር አስገብቶ ጌታቸው እንትን እንዲያጣ አድርጎ ካለ አብይ አህመድ የሚያድነኝ የለም ብሎ ገረድ እንዲሆንለት እንዲገረድለት አድርጎ አስቀምጦታል። አሁን ጌታቸው ረዳ ላይ እነደብረ ጽዮን ጓ ብለዋል። አብይ አህመድም የጌታቸው ረዳ ጠበቃ መስሏል። ወይ ራሱ ደፍቶት ራሱ ወይ ደፍቶት ከዛ በኋላ በነ ደብረ ጽዮን ይሳበባል። ልክ እንደነ ጄኔራል ሰዓረ ማለት ነው። ሰዓረ መኮንን በኢትዮጵያነት አልደራደርም፣ እንደዚህ አልሆንም ምናምን ስላለ እነ ዳንኤል ብርሃኔ እነ ደብረ ጽዮን እዛ ጓ ሲሉበት ጠበቀና እዚህ ቀንድ ሾጣ አለው። ከዛ ወያኔ ናት የገደለችው የአማራ ስም ያለውን የገደለው ብሎ ፖለቲካውን ወደ ሌላ አዞሩት ማለት ነው። አሁንም የጌታቸው ወጣ ወይ በነ ደብረ ጽዮን ወይ በነ ራሱ በአብይ አህመድ ይበላል ይበላል ቶስታሳ ስለሆነ ወይ እንግዲህ ቦርባሬ ስለሆነ የእናቴ አባቱ አምላክ ካልጠበቀው አስጠቀር ይበሉታል ይ ይበሉታል። እነ ደብረ ጽዮን ደግሞ ወልቃይትን ይፈልጓታል። አሁን እንደ ዱሮ አይደለም። ወደኋላም ሊሸሹ ይችላሉ። ከኤርትራ ጋር ከተስማሙ እና ከተግባቡ የአድዋው ኤሊት ከነሱ ጋር የተያያዘ ስለሆነ እንደበፊቱ በፊቱ ከአብይ ጋር ቢጣላም ሻቢያ መሸሻ መደበቂያ ደጀንም ልትሆነው ትችላለች። ምክንያቱም ያኔ ሻቢያ ገብታ እነስዩም መስፍንን ቋቋቋ እንዳረገችው ማለት ነው። እነ ጀነራል ምግበ ደግሞ አብይ አህመድን መግደል ይፈልጋሉ። መግደል አላመች አልሆን ብሎት ነው እንጂ ምግበ የሚባለው ማለት ምክንያቱም በነስዩም መስፍን ሞት በአባይ ፀሐዬ ሞት በነማ ትክን እርር ብለው ከሚቆጩት አንዱ እንደነ ምግበ አይነቶቹ ናቸው። ሁኔታዎች ግን አላመቹላቸው። ስለዚህ ይሄ ውጥንቅጥ ነው እዛ ጋ ያለው፣ እዛ ጋ ያለው ይሄ ውጥንቅጥ ነው፣ ውጥንቅጥ ነው። ስለዚህ ይሄን ውጥንቅጥ አማራ በጥበብ ማለፍ አለበት፣ በጥበብ ማለፍ አለበት። በጥበብ ማንም ምንም ሳይረዳው እዚህ ደርሷል፣ ነገም ማንም ምንም ሳይረዳው መድረስም ይችላል እንጂ የወያኔ አሽከር መሆን የለበትም። እኔ ሆኗል አላልኩም መሆናቸውንም አላየሁም። እዚህ ያለው ስሜት ጎጃማ ውስጥ ያለችዋ ስሜት ግን ዝምብላ የምትታለፍ ነገር አይደለችም፣ አይደለችም። የጊዜው የጊዜው ሲደርስ ሁሉም ጥጉን ይይዛል። እያያችሁት አሁን ቴዎድሮስ የሚባለው ጋዜጠኛ ከቴዎድሮስ ሪዮት ጋር አንድ ላይ ገጥመው ቼራያ ትግሬነት ምናምን አሉ። ነገር ግን ምን ለያቸው? አሁን ያችኛ ቴዎድሮስ የሆት ወደ ሌላ ሄዷል። ይሄኛው ቴዎድሮስ ደግሞ ጴንጤነቱ፣ ፕሮቴስታንትነቱ ለአብይ አህመድ እንዲገባ አደረገው። ለብልጽግና እንዲገረድ አደረገው። እንዲሰራ አደረገው። እንዲሰራ አደረገው። አለቀ። ያች መገዛት፣ በገንዘብ መገዛት እንድትገለባበጥ ያደርጋል። እዚህ አሁን ወያኔም ድንክ ናት። አትሞክርም አይባልም። ከሞከረች የራሷን ምሷን ትቀምሳለች። ግን እንደ ሰይጣን እባብ ላይ አድሮ ገነት እንደገባው በአማራ ፋኑ ላይ ሆኖ መግባት ይሄ ትክክል አይደለም ባይነኝ። እኔ ትክክል አይደለም ባይነኝ። ስለዚህ ይሄ ነው የዛሬ ዝግጅታችን፣ ይሄን ይመስላል። በጣም ቆንጆ ጊዜ ነበር ነው የምለው። እንዴት ነበር? እንዴት ነበር? ይሄ መጣ። ይኸውላችሁ እንግዲህ አሁን ኤርትራው እየጮኸ ነው። ያው ስሙት እንግዲህ ስሙት። ኤርትራው መጣ። ያው መጣ። ወይ ትግሬ ነው ወይ ኤርትራ ነው። ምን አለ ዘመድኩን ግን እንትን አትወክሌ፣ አትወክሌ ያለው ተመልከቱ። እዚህ ጋር ሴቭ አድርጌዋለሁ የተመልከቱት ቅባቱ አብረሃ ይባላል። የተመልከቱ የጎጃምን ና አስረስ ማሪን ስናገር የሚመጣ ከሆነ ዘመድኩን ግን ቤተክርስቲያን አይትወክለ ይላል። መምህርህ ነኝ እኮ እኔ መምህር ነኝ፣ አስተማሪ ነኝ። ሶስት መጽሐፍት የደረስኩ አንተ አሁን በትግርኛ የምትዘምራቸውን አያልያለ ደራሲ ነኝ፣ መምህር ነኝ ካሴቴን ገዝተ የምትሰማ ቋንቋ የነሽን ብትገዛ የምረታብን ብትገዛ የማንን ብትገዛ፣ እኔ የደረስኩት እኮ ነኝ። ቤተ ክርስቲያኒቷ መምህር ብላ ሰርተፊኬቱን የሰጠችኝ፣ ትችላለህ፣ ተናገር አንደበቱ ነኝ ያለችኝ። አት ወያኔ ኮተታ ቤተ ክርስቲያን አትወክለኝ ይላል። አንተ እዛ ኤርትራ ከሆንክ የግብፅ ባሪያ ሆናል። ትግሬ ከሆንክ ደግሞ የሰላማ ባሪያ ሆናል። ጠንጥጠሃል ምንድን ነው የምትለው? ምንድን ነው የምትለው? መጡ ደግሞ አሁን እንትና ይመጣሉ። ይሄን ይመስላል የዛሬው ዝግጅታችን ይሄን ይመስላል። በጣም በጣም በጣም በጣም ጥሩ ጊዜ ነበረን። የሚሰደበው የሚሳደበውም ጠፍቷል። በሳምንት አንድ ቀን መጣና ጭራይን እንደዚህ እንደዚህ አድርጌ መጣለው። ዝግጅታችን ይሄን ይመስላል። ደቡብ ጎንደር እንመጣለን። ደቡብ ጎንደር ዞር እንላለን። ደቡብ ጎንደር አንድ ሰንኮፍ አለ፣ ራሱ የወያኔ ሰራዊት ያለበት ነው። ደቡብ ጎንደር ወያኔ አልወጣችም። ደቡብ ጎንደር ወያኔ አልወጣችም። ደቡብ ጎንደር ደግሞ የጎጃሙን ሲጨርስ እመጣለሁ። ሸዋም ኦልሬዲ እየፈራረሰ ነው። እንመጣለን። እንዲህ አድርገን እናስተካክለዋለን። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። ዘመዴ አንድ ለናቱ ሺ ለጠላቱ ዘመዴ ያረርገው መራት ያረርኩ ቆቱ ይነደዋል ይሄንን መንጋውላ ነዳ ወንድ እናቴ ወለደች። ጻፍ፣ ተናገር። በቅኔ የማወራው ነገር የለም። በቅኔ የማወራው ነገር የለም። ይሄ የምታዩት ጋዜጠኛ ነኝ አክቲቪስት ነኝ የሚለው በሙሉ ስለ ማርያም ብዬ ለምኝ የማበላው በኩራት ነው የምናገረው። በኩራት በኩራት በኩራት በኩራት ነው የምናገረው በኩራት ዘመድ ቲቪ እየመጣ ነው። ዘመድ ቲቪ አባል ለመሆን ተዘጋጁ። ዘመድ ቲቪን ዘጭ እናደርጓለን። ዘመድ ቲቪ የአራት ዓመት የአምስት ዓመት እናደርጋለን። ዘመድ ቲቪ ላይ እንቀጥራለን። ዶክመንተሪ የሚሰሩትን እንቀጥራለን። ዘመድ ቲቪ ዋው ይላል። ዘመድ ቲቪ እንደ ቢቢሲ እንደ ሲኤንኤን እንደ አልጀዚራ ይሆናል። ዘመድ ቲቪ ገ ድሃ ተበደለ ፍርድ ተጓደለ የሚሉ ድምፆች ይገቡበታል። ዘመድ ቲቪ ከጎንደር ስኳድ፣ ከጎጃም ሸንጎ፣ ከኦነግ እና ኦነግ ሸኔ፣ ከብልጽግና ቃጥሬ፣ ከበአዴን፣ ከትግራይ ወያኔ የጸዳ የጸዳ የጸዳ በጎጥ ያልተወሸቀ በቃ ደሃ ተበደለ ፍርድ ተጓደለ ሚ ለዘመዴ ለአባቴ ለአጎቴ ብሎ የማያደላ እውነት የምትነግስበት እውነት የሚነገርበት የሕዝብ ድምፅ የሕዝብ እንባ የሚታበስበት ቀጣሪ የሌለው የማንንም የፖለቲካ ድርጅት ቢሮ የማያንኳኳ የማያንኳኳ የማንንም ባለጸጋ ቢሮ የማያንኳኳ ሶስት መቶ ሰራዊተ ጌዲዮን መቶ ሀያ የዘመድ ሚዲያ ቤተሰቦች እንደገና ደግሞ እናንተ ወደ ሶስት ሺህ የሚጠጋ ሰራዊት እናዘጋጅና ዘመድ ቲቪ በሬዲዮ ጋዜጠኞች ይመጣሉ፣ ባለሙያዎች ይመጣሉ፣ ያገለግሉበታል። የተጠና አደርገዋለሁ። ደግሞ ትረጅኝ የለ ትረጅኝ የለ እመቤቴ ወላጅ ታምላክ ትረዳኛለች። በእውነት እናደርገዋለን እናደርገዋለን። የፈረሱ ገዳማትን የፈረሱ አብያተ ክርስቲያናትን እናንጽበታለን የተረገጠውን የተገፋውን